ምክርኖ ወስ ዲቪ ነው ሄ ነገር ውዶች፣ እስቲ እናም ቢቦ በመጀመሪያ እስቲ ጭንቅላታችን ኪፋት ድናው። ለማንኛው ወደ እንትኑ ወደ ጥቅስ እንሄድ። ጥቅስ ነው ይሄ። ምንድን ነው የሲፋ አይለቀቀቹ፣ እቺ ሰይጣን ማለት ነው። ቡራየ ወንድሜ፣ በመጀመሪያ ፈጣሪ ከንቴ ጋር ይሁን። ሲቀጥል ራስክን አስከብር። ከዛ አንተ ራስክን ስታስከብር ጎደኞ ጎደኞችን ታከብራለች። ቆይ ዛሬ ጎደኛን ያላከበረች ነገ ያንተ ወንድሞችና ቤተሰቦችህን ቤተሰቦችህን የምታከብር ነው ወይ? ምሰለ አስረግጬ ስነግር ከምንም በላይ ክብር ይበልጣል። እሷ ግን ካንተም አልፋ ሄኖክ ጎደኛ ላይ አፍን ትከፍታለች። ለምን? እንዴት ነው እንዴት ነው ሄኖክ ላይ አፉን የምትከፍተው እንዴት አንቴን አገዛ ብላ ነው ወይስ እንዴት እውነቱን ተናገረ ነው? ሄኖክ ደግሞ ምንም ጥፋት የለበትም። የኔ አስማሳይ ለእውነቱ ብቻ ነው የቆመው፣ እና አፉን አትክፈትበት። እሷም እጇን አንስታለች፣ እጇን አንስታለች። ግን አንድ ነገር አልተናገርኩም። እሷን በወንድሞቿ ቦታ ሆና በወንድሞቿ ቦታን በወንድሞቿ ቦታ ሆና ነበረ ማሰብ ያለባት። ሄኖክ ማለት ሀብቴ ወንድሜ ማለት ወንድሜ ማለት ነው አንተም ብሎ ነበረ እጅን የተነሳችበት እና ከሁኑ በላይ ራስህን አስከብር። ሁሉም ነገር በለመን በልመና አይሆንም እና የድሮ ብሩክን ብሩክ ሆን እኛ ምን ወዴ ቤተሰቦችክን ስለምታስከብር እራስክን ስለምታስከብር ቆፍጣና ያልክ ጀግና ወንድ ስትሆን ነው። አሁን ግን ምን እንደነካ አላውቅም፣ እና ከጠፋ ከጠፋ ይቅርታ እንጂ። በእርግጥ ወንድ ልጅ ቤተሰብ ተቃጠር በሚወደው ብቻ ስከበር ነው የምናቀው አለ

ራስ ክን አስከብር ምናምን እንዴ? ምን አረጋች እሷ? ክብሮን ዝቅ እሱ የሱ ክብር ዝቅ አረጋች ወይስ ምንድነው ማለት? ምን እንደሆነ ተፈልጓት ካህሚ ራስ ክን አስከብር ዛሬ አንተ እንዴ ወንድሞቿ ምን ያክል እንደሚታከብር አታይ? ምን እንደ አንቺ እናቷ ምን ያክል እንደሚታከብር አታይ? ምን እንደሳገጠ የድንጋይ ራሶች ሲታስጠሉ በፈጣሪ ስም እንዴ

ምክር ማለት ነው። ሰው ልጅ እንደዛ አይደለም የሚመከረው። ሁሉም ነገር ረጋ ብለት ተረጋግተ ፊታ ነው የሚባለው። እውነተኛ ወዳጅ ከሆነች ማለት ነው። ራሴኪን አንቴ ነው ያስነካው። አንቴን ያላከበረች ነገን ቤተሰቦች ግንም አንቴንም አታከብርም። ስለዚህ መጀመሪያ የራሴኪን አስከብሮ አለቅሽ ነው ያልቃሻ።

የሆናችሁ የሆናችሁ ኮታት ናችሁ። እሺ መቼም የማትነቁት ምድር ዳም ላ የተባላችሁ። ሲጀመር ልክ ነን እኮ ጥሩ ጥሩ ሲሚ ነው የወጣው። ሲጀመር እውነት ነው። ሰላም ሰላም ውዶች እንዴት ናችሁ? እንዴት አደራችሁ? እንዴት ስ ቆያችሁ? እንዴት ናችሁ? አለን መዳም ቤት ስራ እንዴት እያደረገ ነው? ውዶቼ ይህን መጥቼላችሁ አሉ ላላችሁ ትኩስ መረጃ ይዤ መግቢያ ላይ ያነበብኩትን ትን አይታችሁታል ብዬ አስባለሁ። ምንድነው ይሄ? ምክር ለብሩክ ነው ለብሩክ ምክር ተሰጥቷል። ምክር እየሰጡ ነው፣ ላሞች ማለት ነው። እውይ እውይ፣ የኔ መካሪዎች! አቤት ጌታ ሆይ ድረስ ልኝ። ራስክን አስከብሮ ምናምን ምናምን፣ እንዴ እሷ በሚወዳት ልጅ እኮ ነው አብሮ ያለው። ምንድን ነው የምትፈልጉት? ምንድን ነው ማለት ራስክን አስከብር ማለት አልገባኝም። ከሀሜ በላይ እያሰባችሁለት ነው ለብሩክ። ከሀሜ በላይ እያሰባችሁት ነው ለብሩክ። ወይ አልገባኝም። ምን እንዴ ምን ነው የያዙን ሊገቡኛ አላችሁ እኛን የምናውቀው አላችሁ ከእኛ በላይ ሰው እልም አላችሁ። ቲ ረበ ፈጣሪ ይምርን። እኮ ነው ሰው መመከር እንደዛ አይደለም። የምትመክሩት ከሆነ በደንብ የሚከሩ ማለት ምንድን ነው የምትመክሩት? ሲጀማር እነሱ ሁለቱም አንድ ናቸው። ሲጀማር ድራማ ነው እየሰሩ ያሉት ድራማ ነው ውዶች፣ ምንም አትጨነቁ። እነኚህ ላሞች ደግሞ ሁሁሁሌም እየተንጫጫቸው መኖር ነው። እናንተ ቀጥሉበት፣ ምክንያቱም ላም ስለሆናቸው ማለት ነው። ምንም አታውቁማ ጅሎች። ምንም ነው ነው ነው ሰው ማክበር ለህቤ ሰው ማክበር እንዴት እንደሆነ ልትነግረዋት ባል ሆነ ወይ ልታስተምረዋት ባል ሆነ ሴትዮ እሷ ከራሷ በላይ ሰው ነው የሚታከብረው ገባሽ አይደል ሰገጤ አርግሽ አባት የአባት አምላክ ቅንቅናሞች ስታስጠሉ ጅል ናቸው እግዚአብሔርን በጣም ማለት ነው የሌለ ጅሎች ማለት ነው አይ አቤት ምክር አቤት ምክር ጉዶች እንደዛ ነው እንደ ሰውን የሚትመክሩት እናንተ ሰው እንደዛ አይደለም የሚመከረው ማለት እንዴት ነው ያለው? ነገር ረጋ ብላችሁ ፊቱ፣ ነው ሄኖክ። ምንድ ነው እውነት ለሁነቱ ነው የቆመው። ማለት ብሩክ ያኔ ከልጅቷ ጋር ሲሆን ሄኖክ ነበረ። እን ባይዚያው እኛ የምናውቀ ሄኖክ ቅርብ ቀር አካባቢ ላይ ነው የመጣው። ያው ብሩክ ከዚህ በፊት የምናውቀ እና ማርክ እና ማኖኤላ እና ቤኪ እና ኤፋ እንደዚህ ነው። በቃ ቢዶ እየሰራ የነበረው ድሮ ማለት ነው። ይሄ ልጅ ኮ የመጣው ቅርብ ቀን አካባቢ ነው። ሲጀመር የብሩክ ህይወት የብሩክ ላይፉን በምንድ ነው ያወቀው? አንቴ ጅል የባት አምላክ ጅል ያርገ። ምን አይነቱ ነው በናታችሁ? ያለፈ ነገር ነው ብሎ ምን አገባችሁ? ያለፈ ነገር ይሁን አሁን አዲስ ነገር ይሁን፣ በማይመለከት ውስጥ አባት ግባ አያገባም አይመለከትም። ስለዚህ ተከበር በቃ ብሎ መሰለኝ። ብታርፉ ጥሩ ነው ብያችኋለሁ እና በጣም ጠዋት ከእንቅልፍ ሲነሳ ደግሞ አዲስ አዲስ ትኩስ ትኩስ ነገር ነው ዩቲክቶክ ላይ የሚጠብቀኝ። እኔ ደግሞ በጣም የሚገርመኝ ነገር ትኩስ ነገር በቃ በጣም የሚያስቅ ነገር ማለት ነው። ይሄ አናበኩና አየውና ብዬ ኮሜንት ሰጥቼ ሲቄ ወጥቼ እኔ ደግሞ አመጣው ማለት ነው ወደ እናንተ። እኔ ከየሳቁት ነገር እናንተ ማሳቅ ያለባቸው ነገር ነው። ከሄሜ ራስ ውረዶ። እሺ ከሄሜ ራስ ውረዶ። ምድረ ውራዳዎች የአባቴ አምላክ ያስወርድሽ ይምር ነው። በጣም ውራዳ ናቸው። ሴት ሴት አሳዳቢዎች፣ ቆሻሻ ሁላ ለሄሚ ክብር እንድታስተምሩት ባለሆነ ክብር ማለት እንዴት እንደሆነ መጀመሪያ ከሄሚ ተማሪ እንደው ማለት ነው። ገባሽ ክብር እንዴት እንደሆነ የራሷን እንዴት እንደምታስከብር መጀመሪያ ይወቅ። ፈሳሞች ሆዳም ሁላ ታሞ እናንተ ማፋል ልኝ ነው ወይ? ራስክን አስከብር፣ ራስክን አስከብር። ያው እንደዛ ነገር እና ውዶቼ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። መልካም ቆይታቸው ቪዲዮን ጨርሳቸው ሲሙ ባይ